ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምረዋል። ሰብለጽጌ ዜናዎቹን እመራለሁ። በአማራ ክልል በሚገኙ ከፍተኛ የትምህርት ተቋማት ውስጥ ሰላማዊና ጤናማ የመማር ማስተማር ሂደት እንዲሰፍን እየተሰራ መሆኑን የአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ተናገሩ። የአማራ ክልል ከፍተኛ አመራሮች በሀገራችን ዩኒቨርሲቲዎች ከተመደቡ የክልሉ የከፍተኛ ትምህርት ተቋማት አስተባባሪዎች ጋር በወቅታዊ ጉዳዮች ላይ ውይይት አድርገዋል። በዚህ ጉዳይ ላይ ባልደረባችን ሰለሞን አሰፋ ተጨማሪ መረጃዎችን ይሰጠናል። ተከታትለን እንመለስ። አመሰግናለሁኝ። የአማራ ክልል ከፍተኛ አመራሮች በሁሉም የሀገሪቱ ዩኒቨርሲቲዎች ከተመደቡ የአማራ ክልል የከፍተኛ ትምህርት ተቋም አስተባባሪዎች ጋር ውይይት አድርገዋል። እንግዲህ በዚህ ውይይት በተለይም የአማራ ክልል ውስጥ የሚገኙ አስሩ ዩኒቨርሲቲዎች ሰላማዊ የመማር ማስተማር ሂደት እንዲኖራቸው ለሁሉም ነገር መሰረት የሆነው የትምህርት ስርዓቱ ውጤታማ ሆኖ እንዲቀጥል በማድረግ ረገድ በርካታ ስራዎች እንደተሰሩ ተነግሯል። በተለይ ለሀገር እድገት ቁልፍ ጉዳይ የሆነው ከፍተኛ ትምህርት ተቋም ሰላማዊ፣ ጤናማና ግቡን የመታ ሆኖ እንዲቀጥል ለማድረግ በርካታ ስራዎች እየተሰሩ ነው ነው የተባለው። ከዚያ ባለፈም ዩኒቨርሲቲዎች ጤናማና ሰላማዊ ሆነው ህግና ስርዓትን አክብረው እንዲማሩ በማድረግ ረገድ የአማራ ክልል ከነበረበት ችግር ጋር ተያይዞ ወደ ሰላም በመምጣት በርካታ የሰላም አማራጮችን በመከተል ዩኒቨርሲቲዎች ሰላማዊ መማር ማስተማር ሂደትን እንዲከተሉ በማድረግ ረገድ እነዚህ የከፍተኛ ትምህርት አስተባባሪ የአማራ ክልል ተወካዮች በርካታ ስራዎችን እንደሰሩ ነው በውይይቱ የተነሳው። እንግዲህ የአማራ ክልል ከፍተኛ አመራሮች ባደረጉት ውይይትም የሁሉም ነገር መሰረት ትምህርት ነው። ትምህርት ጤናማ ሆኖ በተለይም ዩኒቨርሲቲዎች ችግር ፈቺ የምርምር ስራዎችን እንዲሰሩ ተማሪዎች ከውከት ከረብሻና ከብጥብጥ ወጥተው የሰላም አማራጮችን ተከትለው የመጡበትን ዓላማ ግብ እንዲመቱ በማደግ ረገድ በርካታ ስራዎች ነው እንደ ክልል የተሰሩት። በተለይም ደግሞ በዛሬው ውይይት ላይ ጥናታዊ ጽሁፍ ቀርቦ ነበር። በዚህ ጥናታዊ ጽሁፉን ያቀረቡት የአማራ ክልል የከፍተኛ ትምህርት ተቋማት አስተባባሪ ዋና ዳይሬክተር አቶ መልካሙ ታፈሰ ናቸው። እንግዲህ አቶ መልካሙ በአቀረቡት ጥናታዊ ጽሁፍ ላይ በክልሉ በርካታ ችግሮች ነበሩ። እነዚህን ችግሮች ተቋቁሞ በተለይም የከፍተኛ ትምህርት ተቋማት ምርምሮችን፣ ጥናታዊ ስራዎችን በመስራት ረገድ ብዙ ነገር ይጠበቅባቸዋል። ሰላማዊ መማር ማስተማር ሂደትን መከተል አለባቸው። ይህንን ማድረግ ደግሞ የእያንዳንዳችን ድርሻ ነው። ተወያይቶ ተነጋግሮ ችግርን ፈቶ ወደ ሰላማዊ መማር ማስተማር ሂደት መምጣት ይጠበቃል። ይህንን እየተደረገ ነው፣ ጥረቶች አሉ ነው ያሉት። የአማራ ክልል የብልጽግና ፓርቲ ዋና ቅርንጫፍ ጽሕፈት ቤት ዋና ኃላፊ አቶ ይርጋ ሲሳይም እንግዲህ በዚሁ ጊዜ ባስተላለፉት መልእክት ላለፉት ጊዜያት ክልሉ በሰላም እጦት ውስጥ ነበር። ይህንን የሰላም እጦት ተቋቁሞ በተለይም ውይይቶችን ንግግሮችን ምክክሮችን በማድረግ በክልል ውስጥ የሚገኙ ዩኒቨርሲቲዎች ሰላማዊ መማር ማስተማር ሂደትን እንዲከተሉ የሚመለከታቸው ባለድርሻ አካላት ጋር በመወያየት ተማሪዎች የመጡበትን አላማ ተከትለው እንዲሄዱ በማድረግ በርካታ ስራዎች ተገኝተዋል። አመርቂ ውጤትም ተመዝግቧል። በቀሪ ጊዜያትም እነዚህን አጠናክሮ በመቀጠል በተለይ ባለድርሻ አካላት በዚህ ጉዳይ ላይ ትልቅ ሂደት ይጠበቅባቸዋል ነው ያሉት አቶ ይርጋ በመድረኩ ላይ ከዚህ ባለፈም በክልሉ የሚገኙ ዩኒቨርሲቲዎች የችግር መፍቻ ማዕከል በማድረግ የክልሉ የከፍተኛ ትምህርት ተቋማት አስተባባሪዎች እየሰሩ ያለው ስራ አመርቂ ነው። የክልሉ መንግስትም ዩኒቨርሲቲዎች ሰላማዊና የችግር መፍቻ ማዕከል ሆነው እንዲቀጥሉ ቁርጠኛ ነው ነው ያሉት። ክልሉ ሰላም የሰፈነበትና ልማት የሚፋጠንበት እንዲሆን የክልሉ መንግስት በርካታ ስራዎችን ይሰራል። ትምህርት የችግር መፍቻ ቁልፍ ነው። ይህንን ደግሞ የዩኒቨርሲቲ ማህበረሰቡ አጠቃላይ፣ ደግሞ የዩኒቨርሲቲ አመራሩ፣ እነዚህ የከፍተኛ ትምህርት አስተባባሪዎችም ጭምር በጋራ መስራት በጋራ መጠቀም ያስፈልጋል፣ ነው ያሉት አቶ ይርጋ። እንግዲህ ዛሬ የነበረው በተለይ አጠቃላይ ውይይቱ የከፍተኛ ትምህርት ተቋማት ሰላማዊ መማር ማስተማር ሂደትን እንዲከተሉ፣ ችግር ፈቺ ጥናትና ምርምሮች እንዲሰሩ፣ ማህበረሰቡ ያሉበትን ችግሮች በተለይ ጥናትና ምርምሮች እዛ ላይ አተኩረው እንዲሰሩ በማድረግ ረገድ እየሄዱበት ያለው ርቀት ጥሩ ነው ይህ ተጠናክሮ መቀጠል አለበት የክልሉ መንግስትም ለዚህ አስፈላጊውን ድጋፍና ክትትል ያደርጋል ለጋራ ለውጥ ለጋራ አንድነት ለጋራ ሰላም በጋራ መስራት ይገባል ነው ያሉት የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ እንግዲህ ለከፍተኛ ትምህርት ብቻ ሳይሆን እንደ ሀገርም ለሀገራዊ አብሮነት አንድነት ለኢትዮጵያዊነት እድገት በጋራ መስራት ያስፈልጋል የሚለው ሀሳብ ገዢ ነበር። አቶ ይርጋም በውይይት መድረኩ ላይ ያነሱት አጠቃላይ ሂደት ይህ ነው። ለጋራ ለውጥና እድገት በጋራ መስራት እንደሚያስፈልግ ግን አጽንኦ ተሰጥቶበታል። እንቀጥላለን ተመልካቾቻችን፣ ወደ ሌሎች ጉዳዮች ደግሞ እናልፋለን። የጤና ስርዓቱን ለማሻሻልና አገልግሎቱን ለማሳለጥ እየተሰራ መሆኑን የአማራ ክልል ጤና ቢሮ ገለጸ። በራስ አቅም ላይ የተመሰረተ የጤና አገልግሎትን ለኅብረተሰቡ ተደራሽ ለማድረግ ትኩረት አድርጎ መንቀሳቀስ እንደሚገባም ቢሮ አስታውቋል። ቢሮ የበጀት አመቱን የዘጠኝ ወራት የስራ አፈጻጸም ግምገማና የልምድ ልውውጥ መድረክ በደብረ ብርሃን ከተማ እያካሄደ ነው። ወንዲፍራ ዘውዴ ዝርዝር አለው። የጤና አመራር ስርዓትን በማሻሻል በየደረጃ የሚገኝ የጤና ሙያተኛ ሰው ሰራሽና ተፈጥሯዊ ችግሮች ሳይበግሩት አገልግሎት ሲሰጥ መቆየቱን የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ ተናገሩ። ጤና ቢሮው የበጀት አመቱን የዘጠኝ ወር የስራ አፈጻጸም ግምገማና የልምድሉ ውጥ በደብረ ብርሃን ከተማ አካሄዷል። የክህሎት እና የአመለካከት ጥራት ክፍተቶችን ለመሙላት በማሳለፍ ነው ዘጠኝ ወር ውስጥ ካንዲሺከአንድ ሺ አምሳ አራት ያላነሱ የጤና አመራሮችን በየደረጃው ለማሰልጠንና ብቃታቸውን ለማሳደግ ውጤታማነታቸው ለማሻሻል ከፍተኛ ስራዎችን የሰራንበት ወራት ነው። በሁለተኛ ደረጃ በየደረጃው የሚገኘው የጤና ሙያተኛችን የትኛውም ችግር፣ የትኛውም የጸጥታ ችግርም ሆነ ተፈጥሯዊና ተፈጥሯዊ ያልሆኑ ክስተቶች በሙሉ ሳይበግረው ሌት ከቀን ማህበረሰቡን በማገልገል ያበረከተው አስተዋጽኦ እጅግ በጣም ጥሩ ነው ብሎ መውሰድ ይቻላል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ውብሸት የጤና ተቋማትን በማስፋፋትና ውብ የጤና ተቋማትን እየገነባች የምትገኝ ከተማ ናት ደብረ ብርሃን ብለዋል። በተለይም በጤናው ዘርፍ ከቅርብ ጊዜ ወዲህ የጀመር ናቸው የጤና መሰረተ ልማት በጤና ተቋማት ማስፋፋት፣ ጽዱ የጤና ተቋማት መፍጠር፣ ከሁሉም በላይ ደግሞ በቅርብ ጊዜ እንደ ከተማም እንደ መንግስትም ትኩረት ከተሰጣቸው ውስጥ አሰራርን ማዘመንና ዲጂታላይዝ ማድረግ አንዱ ትኩረት ተደርጎ እየተሰራባት ባለ ከተማ በመገኘታችሁ በራሴና በከተማ አስተዳደሩ ስም በተለይም የጤና ቢሮ ይሄን አመቻችቶ ከክልላችን ከሁሉም አቅጣጫ ከተማችንን ስለጎበኛችሁ ትልቅ ክብርና ምስጋና ላቀርብላችሁ እፈልጋለሁ። ከተለያዩ አካባቢዎች የመጡ ባለሙያዎችና የስራ ኃላፊዎች በልምድ ልውውጡ ተሳትፎ አድርገዋል። በመስክ ምልከታቸውም የደብረ ብርሃንን ጤና አጠባበቅ ጣቢያን ጎብኝተዋል። በምልከታቸውም የታዘቡትን አጋርተውናል። የውስጥ ገቢያቸውንም ለማሻሻል የሰሩት ስራ በጣም ጥሩ ነገር ነው። እውነት ለመናገር ይሄ ከኛ የለም ሙሉ በሙሉ ወስደን ልናሰፋው ብለን ቁጥር አንድ ካስቀመጥ ነው ውስጥ እሱ ነገር ጥሩ ነው። ብዙ ጤና ተቋማት ዋር ሰርቪሳቸው ለእናቶች አገልግሎት ብቻ ነው የሚያደርጉት። ይሄ ተቋም ግን ሌላ ሰርጂካል ዋር ይሰራል ማለት ማይነር ሰርጀሪ ሌሎች አገልግሎቶችን በጤና ጣቢያ ደረጃ ይሰጣል። ያ ማለት በመጀመሪያ ደረጃ እና በመካከለኛ ሆስፒታል ደረጃ የሚሰሩ ሰርቪሶችን ይሰጣል ማለት ነው። ተቋም ማለት ነው አንዱ ወሰድ ነው እሱ ነው። ዙሪያው ደግሞ ንጽህናው እንዲጠበቅ ከማድረግ አንጻር በጣም የሰሩት ስራ በጣም ጥሩ ነው። ወደኛ ወስደን። የምናሰፋው ተግባር እንደሆነ ታመረናል በዘጠኝ ወር ውስጥ ከአንድ መቶ አስራ አምስት ሺህ በላይ የኅብረተሰብ ክፍሎችን አገልግሎት ሰጥቷል ማለት ነው። ይሄ ጤና ጣቢያ ማለት በማህበረሰቡን ተመራጭ ነው ማለት ነው። ስለዚህ በላብራቶሪ አገልግሎት ውስጥ ያየነው ምንድን ነው? በትክክል ሀምሳ ስድስት ቴስት ማቅረብ ሲገባቸው 53 በማቅረብ ከፍተኛ የሆነ አገልግሎት ይሰጣሉ ማለት ነው። በዘጠኝ ወሩ ዘላቂ የጤና ፋይናንስ በጤና ተቋማት መገንባት፣ የመረጃ አያያዝን ማዘመን፣ ዲጂታል አገልግሎት ጅምር ስራዎች በጤና ተቋማት መኖራቸውን ቢሮ ኃላፊው አንስተዋል። ሌላው የማህበረሰብ አቀፍ ጤና መድን አፈዛዘማችንንም ስንመለከት ሁላችሁም እንደምታስታውሱት 2016 ባለው ክልላዊ ወቅታዊ የጸጥታ ችግር ምክንያት 64 ነበረ። ዓመቱን ሁሉ ሰርተን ያጠናቀቅ ነው። ዘንድሮ ደግሞ ከሶስት ወር ባልበለጠ ጊዜ ውስጥ ሰርተን 80 ነጥብ 1 ። አሲዳማ አፈርን በማከም አርሶ አደሩ ምርታማ እንዲሆን ለማድረግ እየሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ አስታውቋል። አሲዳማ አፈርን ከመከላከል ባለፈ የኩታ ገጥም አስተራረስ ዘዴን ተግባራዊ በማድረግ አርሶ አደሩን ተጠቃሚ ለማድረግ እየተሰራ መሆኑም ተጠቅሷል። ስነ ጊዮርጊስ ከበደ ተጨማሪ አለው። በሀገራችን ኢትዮጵያ ከሚታረሰው 15 ሚሊዮን ሄክታር መሬት ውስጥ 43 በመቶ በአሲዳማነት ተጠቅቷል። እንደ አማራ ክልል ደግሞ 2.8 ሚሊዮን ሄክታር መሬት አሲዳማና ከፊል አሲዳማ እንደሆነ በቅርቡ የወጡ መረጃዎች ያመለክታሉ። በተመሳሳዩ በሰሜን ሸዋ ዞንም የአፈር አሲዳማነት በስፋት የሚስተዋል ሲሆን 73000 ሄክታር መሬት በአሲዳማነት ተጠቅቷል። በዞኑ ከሚገኙ ወረዳዎች ውስጥ 15 ወረዳዎች በከባድ አሲዳማ አፈር ስለመጠቃታቸው የዞኑ ግብርና መምሪያ የሰብር ልማት ቡድን መሪ አበብ ጌታቸው ገልጸዋል። እንደ ዞናችን ባለው ኤትኤ ያስጠናው አንድ ጥናት አለ። ሁሉም ወረዳ ከአንድ ሸዋሮቢት ወረዳ ካልሆነ በስተቀር ሁሉም ወረዳ አሲዳማ ችግር የአሲዳማነት መጠኑን ከፍ ዝቅ ሊል ይችል ይሆናል እንጂ አሲዳማ ችግር እንዳለበት የሶይል አትላስ መረጃው ያሳያል። ከዛ ውስጥ ደግሞ ከአስራ አምስት የሚሆኑ አስራ አምስት የሚሆኑት ወረዳዎች ከባድ አሲዳማ ችግር እንዳለባቸው መረጃው ያሳያል። ስለዚህ እነዚህ አካባቢዎች ምርት መስጠት እንዲቻል የተሻለ ምርታማነት እንዲኖር ከማድረግ ከታሰበ ከቀበሌ እስከ ዞን እስከ ክልልም ድረስ ያለው የሚመለከተው አካል ይህንን ችግር ለይቶ የተሻለ ምርት መስጠት እንዲችል ለማድረግ ትልቅ ስራ ርብርብ ይጠይቃል። በተቻለ መጠን በክላስተር ወይም በኩታገጠም አሲዳማ የሆኑ አካባቢዎችን በማከም አርሶ አደሩን ግንዛቤ በመፍጠር የተሻለ ምርት መስጠት የሚቻልበትን ሁኔታ ተቀናኝተን እየሰራን ያለ ነው። አስተያየታቸውን ላሚኮ የሰጡ የተለያዩ ወረዳ ግብርና ጽህፈት ቤት የሰብል ልማት ቡድን መሪዎች አርሶ አደሩን በክላስተር በማደራጀት አሲዳማ አፈርን የማከም ስራዎች እየተሰሩ ነው ብለዋል። ወረዳችን ያው የአሲዳማነት ችግር በሰፊው የተጠቃ ወረዳ ነው። ከፍተኛ የሆነ ሀይላንድ የበዛበትና በተደጋጋሚ አንድ አይነት ሰብል የሚዘራበት ወረዳ ከመሆኑ ጋር ተያይዞ ከፍተኛ የሆነ የአሲዳማነት ችግር አለበት። ይህንን የአሲዳማነት ችግር ለመቅረፍ በየአመቱ የናሙና መላክ ስራ በቀበሌ ባለሙያዎች እየተሰበሰበ ለደሴ አፈር ናሙና እንልካለን። ውጤት እንደመጣለን፣ ከደሴ ውጤቱ እንደመጣለን በስፋት አርሶ አደሩ ላይ የማሳከም ስራ እየሰራን እንገኛለን ማለት ነው። እንደኛ ወረዳ ኮንቴክስት ያው ሁለት አይነት የአፈር አይነት ነው ያለው፣ ጥቁር አፈርና ቡናማ አፈር። በተለይ ቡናማ አፈሩ ላይ፣ ቀይ አፈር ላይ በብዛት የአሲዳማ ችግር ይከሰታል። ወረዳችን ተጠቂ ከሆኑ ወረዳዎች አንዱ ነው፣ ግንባር ቀደም የሚሆን ወረዳ ነው እና እንደኛ ወረዳ ያለን የቀበሌ ብዛት አስራ ሰባት ናቸው። ከአስራ ሰባቱ አስራ አንዱ ላይ የአሲዳማ ችግር ያለበት አፈር ነው ያለው። ስለዚህ ያው እንደተለመደው በዚህ በጀት አመትም እቅድ ይዘን ይህንን ውጤት የመጣለትን አፈር ለማከም ችግር ያለበትን መሬት ለይተን አርሶ አደሩን አደራይተን መሬቱ በክላስተር ተደራይቶ እየሰራ ነው የምንገኘው። በተመሳሳዩ የዞኑ ግብርና መምሪያ የሰብል ልማት ቡድን መሪም አሲዳማ አፈርን በማከም ምርታማነትን ለማሳደግ በትኩረት እየተሰራ ነው ይላሉ። በዞናችን በ2017 ምርት ዘመን የአሲዳማ አፈርን በተሟላ መልኩ አክመን የተሻለ ምርትና ምርታማነትን ወይም የተሻለ ምርትና ማምረት አለብን ብለን በእቅድ ይዘን ገብተናል። ይህንንም ተግባራዊ ከማድረግ ጋር ተያይዘው ክልል ግብርና ቢሮ ከፌዴራል ግብርና ሚኒስቴር ጋር በመነጋገር 2520 ኩምታል ኖ የግብርና ኖራን ለማሰራጨት እቅድ ይዞ በዞናችን ባሉ ወረዳዎች ቀርቦ የመሰራጨት ስራ እየተሰራ ነው ያለው። አሲዳማ አፈርን በተገቢው ማከም ካልተቻለ ምርታማነትን ማረጋገጥ አይቻልም የሚሉት አቶ አበበ አርሶ አደሩ በአሲዳማ አፈር የተጠቃ መሬትን ማከም መደበኛ ስራው ሊሆን እንደሚገባም ተናግረዋል። በመተባበራችን እና በመረዳዳታችን ለመጪው ትውልድ ተምሳሌት ሆነናል ሲሉ በኮይፈጭ ወረዳ በአብነት የጋራ መኖሪያ ቤቶች የሚኖሩ ነዋሪዎች ገለጹ። ነዋሪዎቹ የጋራ መኖሪያ ቤቶች ለአብሮነትና ለኢትዮጵያዊ አንድነት መሰረት ናቸው ብለዋል። ሰለሞን አሰፌ ተጨማሪ ያለው በኮዬ ፈጬ ወረዳ ውስጥ የሚገኘው አብነት የጋራ መኖሪያ መንደር በአንድነትና በአብሮነት የሚኖሩበት የፍቅር ተምሳሌት ስለመሆኑ ይነገርለታል። ነዋሪዎቹ አብሮ መኖርና መረዳዳትን መገለጫቸው አድርገውታል። አብነት የጋራ የመኖሪያ መንደር ላይ ሰው በብሔሩ ሳይሆን በሰውነቱ ብቻ ይከበራል ይላሉ ነዋሪዎች። ከጎረቤት ጀምሮ አሁን በጣም ደስ ይላል ማህበራዊ ኑሮ ያለን ኑሮ አንዱ ሲሸገር በጎኑ ላይ በመቀመጥ በደስታ ይሁን በሆነ ነገር ጥሩ ላይፍ ነው የምናሳልፈው፣ ማለት ነው እና ደስ ይላል። ይሄ አማራናት፣ ይሄ ኦሮማናት፣ ይሄ ምናምን አንባባልም። ብዙ የመግባባት ነገሮች አሉን። አንዳችን ካንዳችን፣ እኔ ቤት ከሌለ እሷ ቤት፣ እሷ ቤት ይሄ የቀበሌ ቤት ምን ይመስለኛ። አንዳንዴ እኔ ያደርኩ ያደኩትም ሲጀመር የቀበሌ ቤት ነው። ያ ነገር ነው እዚ ጋር ኮፒ ሆኖ ይመጣው፣ እንጂ እንደተለየ እንደሌላ ሰፈር ነዋሪ ሆኖ ይሄ ቤት ዘግቶ የሚቀመጥ የለም። ስንጠፋ ምን ሆነች ነው ምን ሆነች ነው ተባብለን አንዳችን አንዳችን ጋር ተደዋውለን እንጠያየቃለን። በጣም ደስ ብሎናል። ምክንያቱ ኢትዮጵያዊ ስለሆንን አሪፍ ነው። ያው መቶ የሚባል ነገር አላገኘውም። ነዋሪዎቹ ኢትዮጵያዊነት ውበት ነው፣ መደጋገፍ መረዳዳትና ጠንክሮ ሰርቶ መለወጥ ደግሞ ጌጣችን ነው በማለት ለልጆቻችን ተምሳሌት የሚሆን የመኖሪያ መንደር እንዲሆን አድርገነዋል ነው ያሉት። ከአሚኮ ጋር በነበራቸው ቆይታ ማህበረሰቡ እንደሚንቀሳቀስ ለማድረግ ኮሚቴ ይሰራል ፀጥታም ኖሮ ሰላማዊ ኑሮ እንዲኖር ኃላፊነት ይወጣል። ችግር እንደ ማንኛውም ሰው ችግሮችን ያጋጥመናል። ችግሮች ሲያጋጥሙን እዚህ የወንድና የሴት እድር ብለን ያልናቸው አሉ። በእነኛ እድሮች አማካኝነት አስፈላጊውን እገዛ፣ ሐዘን የደረሰበት ቤት በመሄድ ይህን እናደርጋለን። ከዛ በተጨማሪ ልጆቻችን በአዘጋጀንላቸው ትንሽ ቦታ ላይ የመጫወቻ ቦታ አላቸው። የላይብራሪ ያገኛሉ ጥናታቸውን አንድ አነስተኛ ላይብራሪ አዘጋጅተን በዛ ውስጥ ጥናታቸውን እንዲያካሂዱ እናደርጋለን። እዚህ የተለመደው ነገር ምንድነው? በእኛ ግቤ ሁል ጊዜ ማዕድ መጋራት የሚለውን ነገር በጣም በስፋት ነው የምንሰራበት። ከእርዶች እናከናውናለን። መዋጮዎች አድርገን ሁሉም ግቢያችን ውስጥ ያሉ ሰዎች በኩል በዓሉን በደስታ እንዲያሳልፉ የምናደርግባቸው ነገሮች አሉ። ድንገተኛው ወጪዎች ሲያጋጥሙ፣ ለምሳሌ ግብሮች ሊመጡ ይችላሉ። ጣራና ግርግዳ ምና ምን ሊኖር ይችላል። እንደዚህ አይነት ነገሮች ሲኖሩ ግቢያችን ውስጥ ያሉ ሰዎች እንዳይቸገሩ እያስተባበርን የእነዚህን ሰዎች ወጪ እንሸፍናለን። አንዱ ችግር ካልታወቀ እንኳን ቤትህ ድረስ መጥተው እከሌና ባታቂያ ትም ሂጂ ለቅሶ አለባት ከሌ ታማለች ለከሌ ገንዘብ እናዋጣ ተብሎ ገንዘብ ሁሉ እርዳታ የሚደረግበት ግቢ ነውና ሳይ ለመጀመሪያ ጊዜ ነው። ያው ከሲቪሉ ህብረተሰብ ጋር ስኖርም ለመጀመሪያ ለመጀመሪያ ጊዜ ነው እንግዲህ ከ2009 ጀምሮ እና ብዙ ኢትዮጵያዊነት የሚገለጽበት ነው። ሁሉም በአንድ የኢትዮጵያዊነት ጥላ ስር በፍቅርና በአንድነት ተሳስቦና ተከባብሮ መኖርን ከአብነት የጋራ መኖሪያ መንደር ሊማር እንደሚገባ ነዋሪዎቹ ሀሳባቸውን አጋርተውናል። ያው ኢትዮጵያዊነት መቻቻል ነው። ተቻችለን ነው የምንኖረው። ከየቦታው እንደመጣን የተለያየ ባህሪ ያለን፣ የተለያየ ባህል ውስጥ ነው የምናድገው፣ የተለያየ ነገሮችን ይዘን ነው የምንመጣው። ያንን ተቻችሎ ማለፍ ነው። መቻቻል ነው ኢትዮጵያዊነት። እኛ ግቢ በመቻቻል ነው የምንኖረው። ሌሎችም ተቻችለው ተከባብረው እንዲኖሩ ነው የምንፈልገው። እንደ ሀገር ለመቀጠል ልክ እኛ በግቢያችን ተግባራዊ እንዳደረግነው እንደ ሀገርም የሰዎችን ማንነት ልናከብር ይገባል። እኔ መከበር ከፈለግኩኝ ሃይማኖቴም፣ ወይም ብሔሬም፣ ወይም ደግሞ ሁሉ ነገር እንዲከበር ከፈለግኩኝ የሰዎችን ሁለንተናዊ ነገር ማክበር መቻል አለብኝ። ስለዚህ እንደ ሀገር መቀጠል ካለብን፣ እንደ ሀገር ሕልውናችን ተጠብቆ ወደሚቀጥለው ነገር መሸጋገር ካለብን፣ ተከባብረን ነው መኖር ያለብን። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። አዲሱ ዳዊት ያቀርባቸዋል። በቴክኖሎጂ የጎለበተች አፍሪካን በጋራ ለመምራት ኢኖቬሽን አፍሪካ 2025 ጉባኤ የላቀ ድርሻ እንዳለው ዶክተር በለጠ ሞላ ገለጹ። በኢኖቬሽንና ቴክኖሎጂ ሚኒስቴር በትምህርት ሚኒስቴርና በስራና ክህሎት ሚኒስቴር አስተባባሪነት እየተካሄደ የሚገኘው የኢኖቬሽን 2025 ጉባኤ በሁለተኛ ቀኑ የዲጂታል ቴክኖሎጂ ኢኮኖሚን በአፍሪካ ለማጎልበት የሚያስችል ውይይት እየተካሄደ ነው። ጉባኤው በአፍሪካውያን ትብብር የዲጂታል ክህሎትና የቴክኖሎጂ ፈጠራ እድገትን በማጎልበት በዓለም ተወዳዳሪ ለመሆንና ተጠቃሚነትን ለማረጋገጥ ያለመ ነው ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የወጣት አፍሪካውያን የወደፊት የሥራ ስምሪት በቴክኖሎጂና በዲጂታል ዘርፍ ላይ የተመሠረተ ነው ብለዋል። መረጃው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። የኢትዮጵያና የዩሮቦንድ አበዳሪዎች የኢትዮጵያ እዳ አስተዳደር አስመልክቶ ተጨማሪ ውይይቶችን ለማድረግ ከስምምነት ላይ ደርሰዋል። በገንዘብ ሚኒስትር አቶ አህመድ ሺዴ የተመራ ከፍተኛ የልዑካን ቡድን ከኢትዮጵያ የዩሮቦንድ አበዳሪዎች ጋር ተወያይቷል። ውይይቱ እንደ አውሮፓውያን አቆጣጠር በመጋቢት 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል አገራት የዳማ አጠቃለያ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰው ስምምነት ያለበት ደረጃ ላይ ትኩረቱን አድርጓል። ሚኒስትሩ ለንግድ አበዳሪዎቹ የኢትዮጵያ የማይክሮ ኢኮኖሚ ሪፎርም ሂደትን አስመልክቶ ገለጻ አድርገዋል። ልዑኩ ሁሉን አቀፍ ሪፎርሞችን ተከትሎ ያለውን የኢትዮጵያ የኢኮኖሚ ሁኔታ አስመልክቶ ተወያይቷል። መረጃው የገንዘብ ሚኒስቴር ነው። በንግድ ዘርፍ በተሰማሩ ስራዎች ከፍተኛ ውጤት መመዝገቡን የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጣናዊ ትስስር ሚኒስቴር የተጠሪ ተቋማት፣ የክልልና የከተማ አስተዳደር የንግድና ገበያ ልማት ቢሮዎች የ9 ወራት እቅድ አፈጻጸም ግምገማ ተካሂዷል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በቴክኖሎጂ በመታገዝ የኦንላይን ምዝገባ ለ2.6 ሚሊዮን አገልግሎት ፈላጊዎች የተሰጠበት ከዚህ ቀደም ያልነበረ የኢንስፔክሽን ስራ ለ2.2 ሚሊዮን የንግድ ፈቃድ ኢንስፔክሽን መከናወኑን አንስተዋል። በወጪ ንግድ አፈጻጸም ከፍተኛ ውጤት የተመዘገበበት ሲሆን በበጀት ዓመቱ 9 ወራት 5.3 ቢሊዮን ዶላር መገኘቱን አስታውቀዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የሚያስችላት ውጤታማ ተግባራት መከናወናቸውንም ሚኒስትሩ አስታውቋል። መረጃው የኢትዮጵያ ዜና አገልግሎት ነው።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበት እና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ሰላም።